ን እንዴት አድርገ እንደምትሸፈሽ ሽክሻ ካል የደረስኩኝ፣ እንዴት እንዴት አድርገ አንተ ማለት የመጨረሻ በቃ ህይወትህ መውደቂያ ሲያጣ የወደቅከው እኮ መቶ ሀምሳ ኪሎ ሶስት መቶ ፓውንድ የሆነች ሴትዮ ላይ ወድቀ ዛሬ ሰው መስለ እንግዲህ አስቧል። ቆሻሻ የጻፋ ሄላስክበትን አፈ ኧረ ጂጂ በመድሀኒዐለም ልጆች አለን። ምክንያቱም ምን አይነት ክፋት እና ቀናት ቻይና በጠብ ስኖሮ ዛሬ ጂጂ እንደዚህ አታወራም ነበረ። ይሄንን ጩጭ አለ እንደው ይሄን ቻይና ጠብሼ ቢሆን ዛሬ ይሄ ቲክቶኳን አዘጋ። ኧረ ተይ ጂጂ ተይ ጂጂ፣ እኛ አንድ ፍሬ ልጆች እየተበላሸ ነው። እማሆን መላስ መብላት ምን ጉድ ነው? ተነስተህ እንደ ወንዶቹ እኔ አንድ አለንቀ ስራ ቦታ ላይ ቁጭ የሱቅ ባለቤት ነኝ። አንተ ቁጭ ብለህ ለምፈልገው አላማና ነፃነት የምፈልግበት ሀገር ባንክ ካርድ ተነስቼ የምሄድ ሴት ነኝ። ከለማንም ሚዲያ የለኝ። የኦሮሞ ህዝብ አይረዳ አይረዳኝ አላማ ማለት ነው። ነገ ረድተናል ብለው እንዳይመጡ እያሉ ደግሞ ተከታትለው መተው ደግሞ እኛ ረድተናል እኛ እያሉ እንዳይመጡ ቲክቶክ ነዋሪ ከባድ ነው።

ሚዩት አርጊ፣ አር ሚዩት አርጊ፣ ስመለስ መሽናት ሚዩት አርጊ፣ ስመለስ ሽክሽካ መላስ። እንደ አንተ እኮ አንተ ማንንም ወንድ፣ አንተ አሳማ ብቻ አሳማ። አትሊስት እንዳንተ በሶሻል ሚዲያ ተዘፍዝፈው የሚናገሩ ወንዶች ነው። አሁን ጂጂ እየለጥ አሁን ያኛው በዛ በኩል ኮቾሮን እየገመጠ በዚህ ሶዳውን ይዞ ነው እየለጠለጣት ያለውን። ወይኔ አምላኬ፣ በዚህ ኮቾሮን ክራከሩን ግመጥ እያደረገ በዚህ ምናምኑን እየቸለሰ ነው። ጂጂ ጠንክረሽ ውጪ፣ ፈርጥመሽ ውጪ። አምላኬ ድብቅ ብለሻል። አበባ ነው የሚታየን፣ ሃይላንድ ነው የሚታየን። ቱር ቱር፣ ዝብጥ አድርገሽ፣ ቁጥን ብለሽ ወጥተሽ ጂጂ ሂጂ። ግቡ ጋይዝ፣ የቲክቶክ ነዋሪዎች ወሬ ጠፍቷል። ሰሞኑን ሆዳችን፣ አፋችን ደርቋል። እንሄድ የህዝብ ሽንት ቤት በሉ ተብሏል። የህዝብ ሽንት ቤት አቃጣሪ ነው፣ ስቶ የሚሸናበት ገና አልሸናውን። ገና ነው ተራዬ። ገና ነው የመምከር የማስታረቅ እዚጋ ቁጭ ብሎ የመምከር አቅሙ የለ ሆነች ነው እኔስ በሀያ ስድስት ሰው ማርያም ነበር ያተረፍኩት እኮ። ወደ ቲክቶክ ነዋሪ ስንመጣ ደግሞ አጨብጫቢ ነኝ። አገር ያወቀኝ ቴንኪ ቲም ጂጂ እና ደግሞ ያኛው ቀጥሉ ለማናችሁ? እንዴ ማጨብጨብ ማሰራችን ነው። ለማናችሁ ናችሁ? ኮመንት ጻፉ። አታቋርጮች ምንና ስሜት ላይ ነሽ? እሺ ለማናችሁ? ጋይስ፣ ለማናችሁ? አቤት እንዴ፣ እኛ ካላጨበጨበ ማሞቅ ሞቅ ካላረገ አንተ ስነግር ያለኩ አንተ ምን ደርታ ምን ደርታ ቃል አንተ እያለን ይሷን አለካትም ብያሃለሁ። ምክንያቱም ታርጌት የምደረገው ስሎሚጅ እሷን ለመንካት እኔ አቅም አንሶኝ እንዳይመስል፣ በፊት ለፊቴ ይኸውልህ በቤንዚል ብትቀጣጠል እስከነ ልጇ ደስ የምትለኝ ሴት በሕይወት ቢኖር እሷ ናት። አንደኛ ወደ ምን ሶሻል ሚዲያ

አበሻ ሴቶች አሉ ብዙ ግን አይደሉም። ጥቀሳቸው እስኪ አይደሉም። ሰውዬው አረጅም የቀስቀሰ ያ የሚሄድበት አለ፣ ንገሩትኝ ቶሎ ጻፉለት፣ ሚሄድበት አለ። ወደ ጅጅ ሄዳለሁ እንዴ? አበሻ የተቀደሰ ሴት አለ። አረጀ ቶሎ ቶሎ አያወራም እንዴ? እቺም ፈላጊ ሁላችንም እሱን ፈልገን አይደል እንዴ? የእናንተ ደግሞ በአሳ አውቃችሁ የምትጣሉት

ግን ለምንድን ነው እኔ ለአንተ ብዬሽ ገና ለገና አከሌን ታውቂያለሽ እኔ በጣም አንዳንድ ጊዜ ነው አ ታዘብኳቸው ውዚህም እዛም ቤታዬ ጋይ ሲያወሩ ርዝስ እያሉ ነው የሚያወሩት። በሉ ለወጣቱ ልቀቁ። ተነቀባችሁ እንዴ ጂጂ፣ አንቺም ቶሎ ቶሎ ማድረግ አቆምሽ። እኔ እኮ ግራ ገባኝ። ጋይስ፣ እኔ እኮ ተቸገርኩኝ። አልተጣሉም ወይስ ተጣልቷል? ለምን በዚህ ልክ? ሽንት ቤት ሂዱና ሽኑበት። እሱ ደግሞ እንትን ትንሽ ይሸታል ሁሉ ነገር ጋይስ። ይሁሉ ተባብሎ አልተጣሉም እንዳትሉኝ ወይኔ ቲክቶክ ነዋሪ። እሺ ቆይ ጋይስ ምንድን ነው ጥቅማቸው አሁን? እሺ ጥያቄ ልጠይቃቸው አሁን። ለምሳሌ እኔ ሶሻል ሚዲያ ላይ እዚህ እየለፈለፍኩ ነው ሰው አለ ምናምን አደለ፣ ሶስት ሺህ ሰው አለ እየለፈለፍኩ ነው፣ ምንድን ነው ጥቅሜ? የውሸት ምጣለው ራሴን ምወራረደው ምናምን። እሺ ዩትዩብ ላይ ጥቅም አለው ጋይስ፣ ዩትዩብ ላይ ጥቅም አለው ምትጣሉት። ዩትዩብ ላይ ስትጣሉ ገንዘብ ይሰጣቸዋል ምናምን፣ ዩትዩብ ይከፍላቸዋል በል አሁን እኔ እንደዚህ ስለፈለፍኩኝ ሶስት ሺህ ሰው፣ እረ እኔ ጥቅሙን እንገሩኝ። እኔ ማርያምን እኮ ምንም፣ ጌም ብቻ ስትጫወቱ ነው ጥቅም ያለው። ጌም ስትጫወቱ ሰው ጊፍት ይሰጣቸዋል። እዚህ ጋር ጊፍት የሚሰጠኝ ካለ ቁጭ ብዬ የሚወደኝ ብሎ ጊፍት ሰጥቶኝ ይሄዳል። ሌላ ከዛ ሌላ ጥቅሙ ምንድን ነው? ላይቭ ላይ እንደዚህ መረካከስ፣ እስቲ በእመቤቴ ንገሩኝ። ምንድን ነው ጥቅሙ? እንገሩኝ። እኔ ማላቀው ከሆነ ማምላክ ንገሩኝ። እኔ አሁን እዚህ ይኸው ሶስት ሺህ ሰው አለ። ከአንድ ሰው ጋር ዝም ብዬ አንተ ግማታም ዳቦ የሚሸጥ ምናም ብዬ ጥርግ አርጌ ሰደብኩ። ሳይነካ ሳይደርስ የውሸት ነው ምላችሁ። የሆነ ከተጣላችሁ ንዴት ስለሆነ ትሰዳደባላችሁ። ለመመላለስ የውሸትን በልበ ውስጥ እንጣላና ምናም ተባብለው ነው የምትሉ ሰዎች አሁን ውጭ ወጥተው የሚጣሉት፣ እዚህ ቲክቶክ ላይ ጥቅሙ ምንድን ነው ነው? ገንዘብ እኳት አያስገኝላችሁም እኮ ማሪ። ምንድን ይኮ አይገባኝም እኮ። ወይ ጥቅም አለ ወይ የሚከፈል አለ እይታ ሲታይ ጻፉልኝ። በሚካኤል እኔ ጥቅም ካለው ከዚህ በኋላ በአይነ ቁራኛ ያየኝ ሁሉ ሲፈሳ ራሱ ለምን አባፈሳግ በፈሱ ሁሉ ነው የምጣለው እዚህ ቲክቶክ ላይ ለምን አባፈሳግ? ማን አባፈሳ ብሎ እያልኩ ከሰው ሁሉ ነው የምጣለው። እንዴት ሰው የውሸት ይጣላል? እማምለክን እንዴት የሰው የውሸት ይጣላል? አንቺ ግማታ ምትሸች ጥንባታም ስም እየተሰጣጡ፣ አንቺ ከካም ቦርቋ አህያ የቀልድ ነው። አንቺ መሀይም ደንቆሮ ማትነቂ የቀልድ ነው። ልጆችሽ ማትዝ ልጆችሽ ማትዝ ዘገምተኛ ልጅ ያለ የቀልድ ነው። እንዴት ሆኖ ከዛ ድራማ ነው። ወይኔ አምላኬ፣ አበስ ገበርኩን። አልችልም እንደዚህ እኔ። ክብሬ ይበልጠኛል። እማ አምላክን የውሸት ድራማ ሰርቼ ከምን ክብሬ ይበልጠኛል። የእውነት እለጣለጣለሁ። ቆይ ይሁን እየሰደበች ነው። ታዲያ አህያ ከመራገጦች ምን ያውቃል? በሶዳ እያደረገ በኮካ እያለዋወሰን እየቀጠቀጠ ያለው በዚህ ጎን ደግሞ መጥቼ ሳይ ጂጂ ብቻውን። ይህም ያህል ግን ውሃ አቁማለች። ለምን ዋሻለ ቤታትቀደጂ አሁን ከካሜራው አጥፍታው ነው እንጂ ይህን ያላል ውሃው፣ ይህን ያላል አኬን የሚያክል ሀይላንድ አስቀምጣ እያወራች ነው። ውሃ እየጠጣይ ነው ተመስ። በደረቁ ከባድ ነው። በዛ ሁለት ወድቅም ትችያለሽ። ግን የሚጎረስ ነገር አለሽ ወይ ነው ጂጂ? ኮቶሮ ባይሆንም እቤት ያፈራውን ቲማቲምን በምን ልውስጥ አርገሽ እየበላሽ በጣላት፣ ጥሩ ነው ጥሩ ነው። እኔ አሁን ሁን ላይ ለፈለግኩት ይሄን ሙሉ ምግብ በልቼ ጨርሼ በባዶ ወዴማ ፌንት ነው የምሰራው። የእነሱ ድሜ ምንም ስላለ በዛው ነው የሚሄዱት። እንግ እኔ በማሰብ ነው ምን አገባኝ ግን በማሰብ ነው። ቆይ ምግብና ውሃ ያዥ እነዚህ ቅጥቀጣ ነው

ወሬ ይሄ ነው መጨረሻው። አይ ቤት አሞኛ ይህ ሁሉ ጨጓራሽን አቃጥልሽ ሎሚ በላይ እየመጠጥሽበት የሁሉ ነገር ተናገረሽ። እኔ አውርቼ ለዚህ ማህበረሰብ ሳልጨርስ አንቺ ወደ ዩትዩብ ልትሄጅ ነው? ጅጅ እረ በስመ አብ ወልድ እና ለዩቲዩብ ለዩትዩብ ታዲያ እዛውኑ ሞቅ ደመቅሽ፣ አብረቅ አርጉልኝ። ብት እኮ አሽቃባጭ ነበርን ከያይዘምትል እዛ እናሽቃብጥ ነበር። ዞረሽ ዞረሽ ለዩቲዩብ እኔ ወሬንም ሳልጨርስ። አይ መከራይ፣ አይድሌ አይድሌ እና ወደ ዩትዩብ ልትሄዱ ነው እሺ ይሁን ይሁን ሎሬ ስንል እንሄዳለን ተያዘን ቆይ ሀሳቧን ቆይራ ወደ ኋላ ተመለሽ ዩቲዩብ ላይ ልትሄጂ ነበር እኮ እጂ ኮበስ አሁን ወተት በበሶ ይዛ መታለች ወተት በበሶ ይዛ መታለች ወተቷን አሁን ብጥብጥ በሷን ጥጥጥ እያደረግን ሂጂ ሂጂ ቆይ ደግሞ እዛ ደርሰን እንምጣ ጋይስ ቆይ ደግሞ ቴቴ ጋ ደርሼ ልምጣ ሁለት ቤት ግን መዞር ከባድ ነው። ቆይ እንዴት የትዬ ጋ ደርሽ ልምጣ። ሀይ ጅጅዬ ኔ እናት አንቺ አጥሚት እና በሱ የዘች ስትመጪ እሱ ሴት እያማለለ ነው። ቆይ እንሂድ

ሊጣላት ደግሞ ይሁን። እኛኮ እናቃለን፣ እኛኮ እናቃለን። አይች ልጃውን ግንባር የለኝም ብለሽ እሱን ተማምነሽ እሱን ተማምነሽ ቄጥ ለብሶ እንዳላደገ ጻልጅ፣ ምንድን ነው ፓንት ለብሶ እንዳላደገ ጻልጅ መላጣ መስለሽ እንዳቶች ይሄን ሰው እያምነሽ፣ እኔንም አታለኝ ነበር። ይሄን የመሰለ ጸጉር እያለሽ ዋሽ ተሻልካልሽ። ሪከርዱን አመጣለሁ። ይሄን የመሰለ ጸጉር አለሽ ብሎ ሞራል ሰጥቶኝ ስንጣላ ጠብቆ ግን አንቺ ዊጋም ጸጉር የሌለሽ መላጣ ያላለ ነገር የለም አሁን ተስፋ ሰጥቶሽ ልክ እንደ ባዶ ጻልሽ ፓንት እንዳለበት ሰቂጥ ፉን ፉን ፉን እያልሽ ወተሽ ጉድ እንዳትሆኝ ስትታይ ደግሞ ዊግሽን ሰፍቶ አውልቆ ገልብጦ ያለብስሻል እኔ እንደ አስተያየት ነው እንደ እህትነት ነው የምመክርሽ፣ መክርሽ ነው። ሴቶች መቼ ስትመከሩ ከንተሽ ትላላችሁ። በሉ እኔ እምላለሁ አንዳንዴ አልፎ አልፎ አልፎ አልፎ እላለሁኝ። ግን ይሄ እውነተኛ እኛ ከደረሰብን ያለ አንጻር ነው አንጻር ነው። ጅጅ ጋር እንሄዳለን። ምን አገባል? መሄጃ የለን መሄጃ የላችሁ። እቃ እያጠብሽ አዳምጠኝ። ሌላ ምን ታደርግ ያለሽ? እዚህ አንድ ነጭ እየጮኸብህ ካርቶን እየገፋ አዳምጠኝ። መሄጃ የለም። ትራክ እየነዳክ አዳምጠኝ። ስምንት ሰዓት ሙሉ ስምንት ሰዓት ሙሉ ትራክ ላይ ብቻህን እየነዳክ ምንም ወሬ ሳሰማ የማዘር አለ፣ ቡና ማጣጫ ላክ አለ። በዚህ በኩል ንት ያጎት ልጅ ጭንቅላትህን ከሚዞር እኔ ቤታን እያዳመጥክ ስምንት ሰዓት ሙሉ ድራይቭ አርግብኝ። መሄጃ የለንም፣ መሄጃ የለንም። ከአንቺ በላይ ደነዝማን አለ ንውጭ። እስኪ እረፍት አድርጊ። እንዳንቺ እንደ ሰላም ነበርን፣ መጣችሁ ውጡ። ስለዛ ቁጭ ብላችሁ አዳምጡ። መሄጃ የለንም።

ቲክታክ ላይ መተክ ሁለተኛው የሲኦል አፋፍ የሚባልበት አፕ ላይ መጠቅ ጥሩ ነገር ልማር ነው እንደው ሺ የሚባል የላችሁ። ሲኦል ልንገባ ነበረ በሩ ላይ ግን አሰፍስፈን እየጠበቅን ነው እኮ ቲክቶክ እኮ ነው። ቲክቶክ እኮ እንደዛ ነው እኮ ጋይዝ። ሲኦል ልንገባ ነው። ጓደኛዬን እየጠበቅኩ በር ላይ ነኝ። አረ ማዘር ምናው ቀረሽ የሚባልበት ቦታ መጠቅ እውቀት የለሽም ደደብ ቤተ ክርስቲያን መዝሙር መዝሙር፣ መስጊድ መስጊድ፣ እንደው ትንሽ አታፍሩም? እንዲያው ትንሽ አታፍሩም ወይ? ቲክቶክ ላይ ከመጣክ መዝሙር የለ መስጊድ የለ ኑዛዜ የለ ቅላጼ የለ። በአጠቃላይ ሰብሰብ አድርጌ ልንገርግ፣ እሳት የሌለበት ሲኦል ትነዳለግ፣ ግን አያቃጥልም። እንደዚ አይነት ውስጥ ነው ያለ ነው። ስለዚህ ቲክቶክ ላይ መጠቅ እውቀት ያለው ሰው አትፈልግ የለም። ሁላችን ደንቆሮ ደነዝ ማሀይም ነን ነን፣ በአጠቃላይ በአጠቃላይ የተሰበሰብ ነው። እንደዛ ነን ግንብ ራስ ድንጋይ ራስ ገንቦ ጋንጩር ማንጩር የተሰበሰበበት ነው። ጋንጩር ያሌለ ሰው የለም እዚህ የቲክቶክ ማህበረሰብ። እውቀት ከፈለግ የኔ ጌታ መጽሐፍ ገልጠህ አንብብ። እውቀት ከፈለክ በእግር ኳትነክ ወይ በመኪና ተሳፍረክ ትምህርት ቤት ሂድ። የእውቀት እንትን ያለ ሱስ እንዲያሳበደ ከሆነ የሃይማኖት ሰው ከሆንክ ሂጃብሽን ግጥም አርገሽ መስጊድ፣ ነጠላሽን ግጥም አርገሽ ቤተክርስቲያን ምናባሽ እዚህ እኔ እኮ የሚገርመኝ አጾሚ ምንድ፣ በጾሙ እንትን ትበያለሽ የሚሉ ሰዎች ጾም ያለው እዚህ ቲክቶክ ላይ ነው። በመድኃኒዓለም እዚህ ቲክቶክ ላይ መጣችሁ፣ እንዲያ እንዲያ አትበሉ። አመሰግናለሁ። አታስችሁኝ፣ ቋ እንዴ! ደግሞ እንደው ጂጂ በመድኃኒዓለም ከሚዩት ውስጥ ሳውጣይ፣ ስለ ፈጣሪ ብለሽ ስለ ሽንት ቤት ስለ መላስ ስለ መሸካሸቅ እንዳታወሪ። ጨርሻለሁ። አህር ካካ ፖፖ የለም፣ ማገዱ አይቀር አልበስል ብላችሁ ስለ ኩሽና ወይ ጂጂ ከኩሽና ጣም ዛሬቻላችሁ። ወላሙ የኦሮሞ ወላሞች ወይኔ ወላሙ ደግሞ ምንድን ነው? ኧረ ምን አረጓችሁ? ምን አይ ጋይስ እኛ ከዘመዶቿ ጋር እየተጣላይ ስለሆነ ጋይስ እኛ እኛ በሰው አያግባን። የሆነ ጓዳ ዘመዶቿ ጋር ይጣላቻለች፣ ነገ ይታረቃሉ። እኛ ጥግ ነው የምንቀረው። አያገባኝ ጋይስ፣ አያገባኝ። ወደ እኛ ሲመጣ ወደ ቲክቶክ ማህበረሰብ እናወራለን። ሮሚ ማካለች፣ ሰው እንሳደባለን። ጥሩ ቀጠሮ ተያይዘን ነበር ከጾም በኋላ ብለናል። ሮሚ አለች እንዴ ወይ ግ